አሁን እሱ ሰላም እንደምታስታርቀው እንደማትፈልግ ነው የሚያስበው። እኔ ደግሞ ሰላምን እዚህ ጋር ሳያት እነሱን ማስታረቅ የልጁን ጉዳይ ሱመያ ዝመታ ከምታጣራ እኔ ላጣራ ብዬ መጣሁ ትላለች። እሱ ደግሞ አንቺ የማታቂው ነገር አለ እኔና ሰላም የምናውቀው አንቺ የማታቂው ነገር አለ። ሀታ ልጆችን ከአደን ሱመያ ወደ ኢትዮጵያ ይዛ ለመግባት የኔ እጅ አለበት። ስለዚህ እስካሁን የሰኢድ እጅ መኖሩን አላውቅም። ሱመያ ልጆቿን ይዛ ወደ ኢትዮጵያ የገባችበትን ምክንያት የሰኢድ እጅ ኖሮበት እንዳስገባች አላውቅም። ይህንን ነገር እኔና ሰላም እናውቃለን። አንቺ የማታውቂው እኔና ሰላም የምናውቀው በጣም ብዙ ሚስጥሮች አለው። እሱን ደግሞ ጊዜ ሊያወጣው ይችላል አለ እኔ ሚስጥር ካላቸው እይን እዚህ ውስጥ ላይሽ ከተቱኝ። አንዳንዴም ጥያቄ ያመጡብኛል። ሰኢድ ምን አናደደው? ሰላም ለምን ቀርማኝ? ስለ ልጅ ጉዳይ ያጣራለሁ ብላ አመጣች። እሷ ነች እንደወለደች። እዚህ ምንስ ሊያጣራት አመጣት? እንድንታረቅ ብትፈልግ ኖሮ አደን እያለች ነበር የምታስታርቀን። አንድ ሆቴል ውስጥ አብራ ተቀምጣ ወደ ዱባይ ሂጂ፣ ወደ ኢትዮጵያ ሂጂ እያለች በቃ አያችሁ፣ ሰኢድ የማይሆን አመለካከት እቅንጭላት ውስጥ ገብቶበታል። ይህንን የማይሆን አመለካከት ያመጣበት ደግሞ የሀዩ ወሬ የሀዩ ያለችውን እቺ በረኪና የምትባል ልጅ ያዩ ላለው እንደ ደግሞ በረኪና የምትባል ልጅ ያወራችውን የምትለውን ነገር ስለሚያምን ሴት የላከውን ለሞት አይፈራም በቃ አዩ ያን ሜሞሪያ አምጣለችው መሰለኝ፣ ሩጦ በልጁ አሳቦ መጣ። አሁን የሰርግ ቪዲዮ አስፈላጊ ነው አስፈላጊ አይደለም ከልጅ ከሚስት የሰርግ ፍላሽ አስፈላጊ ነው ብዬ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ወድና የተከበራችሁ ቤተሰቦች ተሰቦች ወይ ያላችሁበት ሰላማችሁ ብዝት ይባላል። ሀገራችንን ሰላም ያድርግልን እላችኋለሁ ዛሬም በአዲስ ቪዲዮ ብቅ ብያላችኋለሁ ምንድነው እሱም እንግዲህ ዛሬ ሰላምን ቤቴ ጠርቼ ቪዲዮ እንዳያችው ትላንትና ይቅርታ ጠየኳት ማለት ነው ይቅርታ ጠይቄ እሷም ይቅርታ ያን ተቀብላኛለች ማለት ነው እንግዲህ የሚገርመኝ አንድ የገረመኝ ነገር ቢኖር ምንድነው ሰኢድ ሰላምን መልሶ ፓስፖርቱን ከካሜራ ጀርባ እውነቱን ሰውዬ እንዳለችው ወስዶባታል ማለት ነው አሁን ላይ ከአራ ሶስት ጠይቀው እሱ ስለ ፓስፖርቱ እንደወሰደባት ራሱ አልነገረኝም ነበረ። ቪዲዮ እየሰራ ነው ላይ ግን አሬስ ሰላም ሰው መሀል እየሄደች የአንችን ፓስፖርት ይህንን ፓስፖርት ነው የሰጠው ሻምጭ ብሎ ተቀበለኝ። መጮህም አልቻልኩም። ሰውነቴን ሲነካኝ ውሃ ሆንኩኝ። ለምናጮች ስላት ውሃ ሆንኩኝ እንደነገጥኩ ፈራው አለች። ዝም ብዬ ታስበው ሰኢዴ ላይ በመድኃኒት ይዞ እየዞረ ነው እንደ ሰዎች የምን አይነት ዕዳ ነው የገባሁት እንደው ወንዶ በንጹህ ልቤ እጣጣ ውስጥ ገብቼ ቀረሁኝ እኮ መውጫ የሌለበት ዝግ ነገር ውስጥ እና ምንድን ነው አሁን ሰላም ወደ ኢትዮጵያ መሄጃዋ ጊዜ እየደረሰ ነው። ፓስፖርቱን ስሄድ ጋር ነው ያለው። እንግዲህ ይህንን ፓስፖርት በፍጥነት ሰኢድን እንደምንም ለምኜ እግሩ ላይም ቢሆን ወድቄ ለምኜ ይህንን ፓስፖርት መቀበል መቻል አለብኝ ማለት ነው። ምክንያቱም ሰላም ያለ ፓስፖርቷ መሄድ አትችልም። ቤትስ ነው የምትሄደው። እዚህ ሀገር ምንም አይነት ነገር ስለሌለ ከባድ ነው የሚሆንባት እና አሁን ይህንን ጥፋት ለማስተካከል ዋጋ ያስከፍለኛል፣ ግን ደግሞ ዋጋ ባያስከፍለኝም ያጠፋሁትን ነገር ለማስተካከል ምንም ቢሆን የቻልኩትን በሙሉ አደርጋለሁ። ሰኢድ እንደውም ዛሬ ስደውል ስልኩን አላነሳም አለኝ። ስልኩ ዝግ ነው። ሰኢድ ያለበትን ቦታ አጣርቼ እና ብድንጋይ ይሁን ሆቴልም ይሁን የት መሄድ መቻል አለብኝ ማለት ነው። እሱ ማግኘት አለብኝ በፍጥነት። እሷ በጣም በቃ እየተጨናነቀች ነው። ጭንቅ ውስጥ ናት ያለችው። በተረጋጊ እንኳን ብላት መረጋጋት አልቻለችም ማለት ነው እና ፓስፖርቷን እኔ ተቀብዬ በእጇ እስከምሰጣት ድረስ እኔም ሰላም የለኝም። እንዴትስ ሰላም ላይ አገኝ? በቃ አለ አይደለ? አውቄ እንዳደረኩት ነገር ሁሉ እንደገና ጭንቅ፣ መከራ፣ ሀሳብ እንዲህ አይነቱ ዝባዝንኪ መኖሩ ባቅናት ተያርፊ ያረበትን ሽቅል አልሸቅልም እንዲ ምንሳ ሳክለፍ ልፎ አስወጣኝ። ምን ሳክለፍ ልፎ እነሱ ጋር አገናኘኝ። እዛው ራሳቸው ተደቋቁ ሰው እንዲዋጣላቸው መልቀቅ ሲገባኝ ማላቀው ነገር ውስጥ ጀና አስገብቼ አሁን መውጫ ቀዳዳው ጠበበኝ። እንዴት ትስለውን እንዴ ይሄ ሰውየውን ሱመያን አገናኙኝ ይላል፣ ከሱመያ ጋር አስታርቁኝ ይላል። እዚህ የሰላምን ፓስፖርት ይዟል። እንዴት አድርገ ነው የምናስታርቀው? ሳይድር ቃደ አይደለም እየፈለገ ያለው። አሁን ላይ ምን እየፈለገ እንደሆነ እኔ ራሴን ግራ አጋባኝ። ቁርአን ቤት እንዴት የቁርአን ስም ሲነሳ ፈትለክ ይላል ያመጣል። አሁን እንዴት እስ ብዬ እስኪ ማንኛውን ሽማግሌ ነው እንደው የምልከውስ? እስኪ እንደው አሁን እሱን በትልቅ ሰው ራሱ ይጠየቅ የሚባል ማንኛውም ሰው ልላቅ። አሁን እንደው እሱ ትንሽ ዚያዘ ይፈራል የሚባሉትን ሰዎች አንድ ጠይቄ እንዲህ ካለ እነሱ መላክ ነው ያለኝ። ድል ምክንያቱም ሌላ አማራጭ የለኝም። አሁን ሰላም ፓስፖርቷን እስከምታገኝ ድረስ የሆንኩትን በሆነ ራሱ ቅራ የለኝም፣ ችግር የለም። ፓስፖርቷ እጇ ከገባ በኋላ ግን ሁሉንም ነገር አላህ ያውቃል። ሁሉም ነገር አላህ ባለውና አላህ በፈቀደው ይሆናል። ምክንያቱም አንዳንዴ ሳናስብ የምናደርገው ነገር ብዙ ዋጋ ያስከፍለናል። ከማድረጋችን በፊት የሆነ ነገርን ቁመን ማሰብ ቁመን ምን ማድረግ እንዳለብን ማገናዘብ ይኖርብናል። ይሄ ነገር በዚሁ ከቀጠለ ከባድ ነው የሚሆነው። አሁን እሱ እኔ ባለፈው መልሶ ምን ይለኛል፣ እንደሰማችሁት የሱመያን አድራሽ አስጪኝ ልጅ የነበረች ስቲ እዛ አንቺ ቀይላታስ መስልሽ የሆነ ሰው ላኪ። ከዛ ከዛ በኋላ ሱመያ ንዛ አኛ አስጠንቼ ምን ብዬ ራሴ እጅ አገኛታለሁ። ይቀፈስ አድርጋት ይቅርታ ታደርግልኛለች። እንደው ሰኢድማ እኮ ተይዟል፣ ተይዟል፣ በጠና ተይዟል። እዚህ ያሉ ጓደኞቹ ለነገር እንጂ የሚቸኩሉት ለጥሩ ነገር አይቸኩሉ። ሰዎች እኔ ይህንን ሰውዬ ይዤ እንኳን ሼኪ ጋር ብቻ ይሄን አይደለ ወደየትስ ብዬ ልሂድ? ሰኢድ ታሞ ነው እንጂ ባይታመም ኑሮ እንደዚህ አይነት መጥፎና ክፋት አልነበረውም። ግን የያዘ ይዞት ነው። በዚህ ሰዓት ላይ እኔ እረዳዋለሁ። ለምን ከመጀመሪያው ባላቀው ኑሮ፣ ይህ ሰውዬ የዚህን ያክል የወረደ ነው ወይ ብዬ አስባለሁ። ግን ሰኢድ እንደዚህ አይደለም። ከመጀመሪያው እንደዚህ አልነበረም። ያኔ የሆነ ነገሩ ተነክቷል። የሆነ ነገሩ ተዛብቷል። ከማሰቢያው ይሁን ከምኑ ይሁን አንዲት የጠፋች ብለናለች እሷ ብለን ተመልሳ እስከተገጠመችለት ድረስ አይሰራም፣ ወላ አያስብም፣ ወላ አይሰራም። ሰውየው በቃ በዝች በበረኪና ምክንያት፣ በዝች በበረኪና ምክንያት ለቋል። እኔ አሁን ከእህቱ ጋር አወራ፣ የእህቱ ቁጥር የለኝም እንደ እህቱን ፈርቶ እህቱ ተቆጥታው ፓስፖርቷን እንዲመልስላት ብታደርግ ደስ ይለኝ ነበረ። ግን አሁን ላይ እንደ ብዬ ልንገራችሁ እኔ እሷ ቁጥር እራሱ የለኝም። አሁን ይህንን ፓስፖርት እንዴትስ ብዬ ነው የምቀማው? እንዴትስ ብዬ ነው የምቀበለው? ልመና ነው አይደለም። እግሩ ስር ወድቄ ለምኜ ይህንን ፓስፖርት እቀበላለሁ። ራሴ እንዳጠፋሁት ያጠፋሁትን ነገር ራሴ ያስተካክላለሁ። ምክንያቱም ሰይድ ይህንን ነገር እንደሚያደርግ ለምንስ አደረገ ብዬ ራሴንም እጠይቃለሁ። እንደዚህ አይነት ሰው ከመቼ ጀምሮ ነው የሆነው? በቃ አንዳንዴ የሆነ ግራይ ገብቷችሁ የሚያውቅ ነገር የለም። በቃ ሱብሃን አላህ፣ የሰው ልጅ ከለዚህ ደረጃ ይቀየራል። አረ ውይ፣ እንደው በጤናው ይህንን ነገር ቢያደርግ ከምን አይገርመኝ ነበር፣ ግን አሁን ላይ ወላ ጤነኛ ነው ብሎ ሰው አላወቀለት፣ ወላ በሽተኛ ነው ብሎ ሰው አላዘነለት። ከሁሉም ውጪ የሆነ ሰውዬ ያሳዝናል፣ መቼም ያሳዝናል በጣም። አሁን በዚህ ሰዓት ላይ ሰዎች እንደ አንድ ጤነኛ ሰው እንደ አንድ ኖርማል ሰው ቢሆን ሰኢድ እዚህ ያለውን ነገር ከሰላም ጋር ሆኖ አስተካክሎ ደኔ የምን መመርመር ካለበት ልዩ እንደኔ አስመርምሮ ውጤቱን ይዞ ሱመያ ጋር ጀሚላንና አጢቃን የናፈቀ አባት ሩጦ ለመሄድ ይቸኩላል እንጂ ጭራሽ የማይሆን ነገር፣ ጭራሽ ስህተት ነገር ሊደረግ የማይችል ያደርጋል ተብሎ የማይታሰበውን ነገር ምኖ በደህናም ነገር እኮ በያዝን ምኖ ለደህና ነገርም በተጠቀመብኝ። ግን ለእንደዚህ ለተልካሻ ነገሩ ለአዩ ሰርግ፣ ለአዩ ፍላሽ ብሎ ተጎች ሆኖ የሱመያ ናፍቆት እንዳንገበገበው የልጆቹ ናፍቆት እንዳንገበገበው ሆኖ ለዚህ ለማይረባ ፍላሹ እኔ መረማመጃ ድልድይ አድርጎ ሰላምን አገኘ። ሰላምን ካገኘ በኋላ ምን አደረገ? ፖሊሱም ሁሉም እንዳለ ሆኖ ጭራሽ ከካሜራ ጀርባ ፓስፖርት ቀማ። የሰላምን ፓስፖርት ለምን ቀማት? ፓስፖርቱንስ እስካሁን ለምን ያዘ? እኔ ግራ ገባኝ። በቃ ምንድ ነው ከእሷ የሚፈልገው? እሷስ ከእሱ ምንድ ነው የሚፈልገው ብዬ ራሴን ሁሉ ጠይቃለው? ለምንድ ነው አሁን እሱ ሰላም ልታስታርቀው እንደማትፈልግ ነው የሚያስበው። እኔ ደግሞ ሰላምን እዚህ ጋር ሳያት እነሱን ማስታረቅ የልጁን ጉዳይ ሱመያ ዝመታ ከምታጣራ እኔ ላጣራ ብዬ ነው የመጣሁት ትላለች። እሱ ደግሞ አንቺ የማታውቂው ነገር አለ እኔና ሰላም የምናውቀው አንቺ የማታውቂው ነገር አለ። አታ ልጆችን ከአደን ሱመያ ወደ ኢትዮጵያ ይዛ ለመግባት የኔ እጅ አለበት እስካሁን የሰኢድ እጅ መኖሩን አላውቅም ሱመያ ልጆቿን ይዛ ወደ ኢትዮጵያ የገባችበትን ምክንያት የሰኢድ እጅ ኖሮበት እንዳስገባች አላውቅ ይህን ነገር እኔና ሰላም እናውቃለን አንቺ የማታውቂው እኔና ሰላም የምናውቀው በጣም ብዙ ሚስጥሮች አለው እሱን ደግሞ ጊዜ ሊያወጣው ይችላል አለ እኔ ሚስጥር ካላቸው እኔን እዚህ ውስጥ ሌሽ ከተቱኝ። አንዳንዴም ጥያቄ ያመጡብኛል። እነሱ በውስጣቸው ሚስጥር ካለ ችግር ካላቸው ሌሽ በውስጥ አልፈቱ። እንደ አንድ ኖርማል ሰው ስታስቡት ሚሞሪ የሚሞሪ ጸብ ከሆነ አሁን እኔ ለምሳሌ ሰላምን አውቃታለሁ እሱንም አውቀዋለሁ። አሁን ሰኢድን እና ሱመያን ሰላምን እና ሱን ባገናኘሁበት ቦታ ቢሆን ያገናኘሁት። አሁን ዙራችሁ እናንተም አስታርቂ አስታርቂ ስትሉኝ የነበራችሁ ሰዎች እንደዚህ አሁን ሰላም እንዳደረገው ሰኢድ ሱመያን ቢያደርጋት አሳልፎ የሰጠሻት አንቺ ከያድነች ነው ምትሉ አውቃለሁ። ግን ሰላም እና ሰኢድ ይህ ሊሞሪ እኮ ብዙ የሚያዳረስ አይደለም። ሰኢድን እንዲያውም ከሰላም በላይ የሰደብኩት የወቀስኩት የማይባል ነገር ያልኩት እኔ ነኝ። ሰላም አይደለችም። ሰላም ምንድን ያደረገችው? ሚሞሪን ያመጣችው ከዛ ሚሞሪ ያልተሳለ እየሰጣች እሱ ሚሞሪ እንኳን ራሴ የት እንዳለ እራሱ አላውቅም። ይሄ ነገር ብዙ ነገር አበላሽ። አሁን እዚህ የልጁ ጉዳይ ወደ የት ይሆን ወደ የት ይግባ? እዳኮ ነው ሰው ለልጅ ጉዳይ መጥቶ፣ ለሚሞሪ ጉዳይ ሳኢድ ምን አናደደው? ሰላም ለምን ቀር ማኝ ስለ ልጅ ጉዳይ አጣራለሁ ብላ አመጣች። እሷነች እንደወለደች ልጅ ምንስ ሊያጣራት አመጣት? እንድንታረቅ ብትፈልግ ኖሮ አዴን እያለች ነበር የምታስታርቀን። አንድ ሆቴል ውስጥ አብራ ተቀምጣ ወደ ዱባይ ሂጂ፣ ወደ ኢትዮጵያ ሂጂ እያለች በቃ። አያችሁ ሰኢድ የማይሆን አመለካከት ቅንጭላት ውስጥ ገብቶበታል። ይህንን የማይሆን አመለካከት ያመጣበት ደግሞ የሀዩ ወሬ፣ የሀዩ ያለችውን እቺ በረኪና የምትባለች የአዩ ነው። እንዲ ደግሞ በረኪና የምትባለች ያወራችውን የምትለውን ነገር ስለሚያምን ሴት የላከውን ለሞት አይፈራም። በቃ አዩ ያን ሚሞሪያ አምጣለችው መሰለኝ ሩጦ በልጁ አሳቦ መጣ። አሁን የሰርግ ቪዲዮ አስፈላጊ ነው። አስፈላጊ አይደለም። ከልጅ ከሚስት የሰርግ ፍላሽ አስፈላጊ ነው ብዬ አላስብም። ሰላም ደግሞ በጣም የዋህ ሚስኪን እንደሆነች እሱን ያውቅ ነበረ ከመጀመሪያው። ግን አሁን ላይ ይሄ ሰው ጥሩነት አልታየውም። ለምን በጤናው ስላልሆነ ስለታመመ የሰውን ጥሩ ጎን ማየት አልቻለም። የሰውን መጥፎ ጎኑም ብቻ ነው አሁን ላይ እየታየ ያለው እኔ ከመጀመሪያው ጀምሮ አፍ ራሱ ግን እዚህ ሀገር እንደመጣ የውነት የልብ ጓደኛ ከሆነ ሩጧን ጠጥሎ መፍትሄ ወዳለበት ቦታ ሰውየው መውሰድ ነበረበት። ግን ማንም አላደረገም። ከመጀመሪያ ግን እሱ መያጋ ነገር በጀመሩ ሰዓት ለማጋገን ለማባበስ ሁሉ ሰዎቹን አውጥቶ ሆ ሆ ሆ ሆ ብሎ ነበር። አሁን ግን መጨረሻው ላይ ምን ያደረጉ? ዝም አያችሁ? የሰው ልጅ ምን ያክል ጨካኝ እንደው